ሩቲ እንግዲህ ሳሩንን እየተከታተለቻት ትገኛለች። ዳዊት ደግሞ ያሳገተችው ሳሩን እንደሆነች እና ሳሩን እንዳሰቃየቻችሁ ሰምቷል ማለት ነው። አሁን እንግዲህ ሳሩን ሁሉ ነገሮቿ እያለቀላት ይገኛል። እንዲሁም ደግሞ ሳሚና ህይወት ግንኙነታቸው አንድ ላይ መሆኑንና የጋራቸው ልጅ በመካከላቸው እንዳሉ እንግዲህ ሳሩን ሳታስበው ድንገት ያላሰበችው ዱብዳ መጥቶባታል። ሰላም ውዲስ ቤተሰቦቼ እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻና ላይ አዲስ የሆናችሁ ሰብስክራይ እያደረጋችሁ የደውል ምልክቷን መጫን አትርሱ። ሰብስክራይ እያደረጋችሁ ስለምታበረታቱኝ ከልብ ከልብ ነው ማመሰግናችሁ። ወዳችኋለሁ ማለት ነው። እንግዲህ ሳሩን ስልክ ደውላ እኔ ህይወትን እንጂ መጀመሪያውኑ አሰቃውልኝ እገቱልኝ ያልኳችሁ ዳዊትን ነው እንዴ እያለች መልእክት እያስተላለፈች እንዳለች እንግዲህ መልእክቱን እንግዲህ ለማንኛውም ያቀረውን ነገር በአካል እንመለከተዋለን ስትላቸው፣ እንግዲህ ደውላ ስልኳን ቁጭ አድርጋው ስትሄድ፣ ወይዘሮ እሩት ከስር ከስሯ የምትከታተላት ከስልኳ ሄደችና የደወለችበትን ስልክ ቁጥር እንደ ወደ ስልኳ ገልብጣ እንግዲህ ድምፅ የምታስተላልፈውን ድምፆቿን በሙሉ ወደ ስልኳ አዙራ አባታለች ማለት ነው። ከዛ በኋላ እንግዲህ ወጣ ብላ ወጣ ብላ እንግዲህ ያንን የገለበጠችውን ለማየት ብላ ውጭ ለመሄድ ሄደችና፣ እዛ ለማየት ስትል ሙጭልፍ አድርጓት እንግዲህ ሌባ ሄዶ፣ እሪ ወይኔ፣ እንድጉር ሰራችኝ፣ እንግዲህ ሳሩን፣ አለቀልሽ ያለችው ሴትዮ ሳሩን እንግዲህ እሷ በጣም ጎበዝ ስለሆነ ቀደም ብላት እንግዲህ ስልኳን እንደወጣች አበቃልሽ ሳሩን አለችና፣ ከዚህ በኋላ አንቺን የምታገስበት አቅም የለኝም አለች። ሮቲ ማለት ነው። ከዛ በኋላ እንግዲህ ወጣ ብላ እንግዲህ ስትል ስልኳን ላጣ አድርጓ ትሄድና ያ ወይ ኔ ስልኬ ስልኬ! ገፍተር አድርጓት ነው እንግዲህ ሳሩን የላከችው ሰው ስልኳን ላጥ ያደረጋት አንተ ያማህን እንደ ይቅርታትንም የማትረባ ብላ እንዲህ ስትል ስልኳ የለም። ስልኳን ላጥ አድርጓት ሄዷል። ከዛ ስልኬ ሰጠያሌ ብትሮጥም አላገኘችው። እንግዲህ ሰላም ደግሞ በመንፈስ አመጣ ሆልሽ ብላ ስልኩን አመጣችላት። ሆኖም ግን ሳሩን በጣም ጎበዝናትና መሴጁን አሰርዛዋይባታለች ማለት ነው። የወሰደችው መሴጅ ከዛ በኋላ እንግዲህ እባክሽ እስኪ እቅፍል አድርግ ስታት እባክሽ ገላይን እንታጠቢያለሁኝ አልፈልግም ልታቅፍኝ ች እና አንድ ነገር አድርግልኝ እስቲ ስትላት ፈቃደኛ ስላላለች በቃ አስከፋሽኝ እያለች ደ እኔ አንቺ በምታምኒበት እምነት እኔ አላምንም ብላለች ሩቲ ማለት ነው። ከዛ ማለሽ ስይህም ቋት መልሰለኝ ብላ ስልኳን እንግዲህ ሀሎ ብላ እንግዲህ እያዋራች እየለች አሁን እልክልሃለሁ። ሰፈር ውስጥ ሌቦች እኮ ስልኬን ሰርቀወኝ ነው አንድ የሰፈር ልጅ ናት። ልጆቹን ሰዎቹን ሌቦቹን ቅጠል አስነክስታ አስነክታ አመጣችልኝ አንተ ብዙ እንደዚህ አይነት ነገር አይገባም አለችው። በልሽ እልክልሃለሁ ለማንኛውም አለችው እና እንግዲህ መሴጁን ገብታ ስታየው ነው መሴጁን ያጣችው። በጣም ገረማትና እንዲህ የት ሄደ ብላ ተደናግጣለች። እና ሳሩን እንደሆነች እዚህ ጋር ተገነዘበች ማለት ነው ሩቲ እጭ፣ ሳሩን ስልኬን ያሰራቅሽኝ አንቺ ነበርሽ? አለቻት ሳሚ፣ አለቻት አንቺ ምን ሆንሽ? ተቋጠተሻል ሳ እውነቱን ለመነካት ፊት ሽም እንደዚህ ኮስኮስ ስታረጊብኝ ይፈራሉ ትክክለኛ የንዴት ፊት የመቻየሽው አለቻት። በዚህ የከፋማ ከሆነ አለሳሩን በአንድ እይታ ብቻ ትገልኛለሽ። አልገልሽም፣ አልችሮቲ በእያንዳንዱ ነገር ሃላፊነት እንድትወስቺ አደርግሻለሁ። ይሄ ነገር ትንሽ እያስፈራኝ ነው ቋንቺ ካፍ ማፊያዎች ጋር መዋል ጀመርሽ እንዴ አለቻት። ከማፊያ ላይ አንድ ቤት የኖርኩ ነው የተቸገርኩት፣ ከእነሱ ጋር ብውል ይሻላይ ነበር አለቻት። ግን ትንሽ ግልጽ አድርግልኝ እስኪ። እንዲገባ ስላለፈለግሽ እንጂ አማርኛ ገብቶሻል አለች። ስራ ፈትኮ ብዙ አእምሮ ወደ እምሮችን እንዲዘዋወር ያደርጋል። ከመጀመሪያውም ስራ ይሄ ነበር። ግልጽ ላድርግልሽ ከጀርባ የመሄድሽን አቆሚ አሌ ሳሩን ነው አለች ሮቲ እህቴ ባትሆኚ ኑሮ የማደርግሽን አቅ ነበርም። አንቺ የህይወት ጠበቃ አይደለሽም፣ አርፈሽ ተቀመች። በዚ በግልጽ እኮ የዛት ሽቢ ነው ጥፋትሽን እኮ አላም ልጅ አልሽ ነው አለቻት። ምን ፈልገሽ ነው ከኔ? ቆይ አንቺ ለሰብአዊ መብት ተሟጋች ነሽ እንዴ አለቻት። ባልሆንስ ማንም ሰው ሲበደል ማየት አልፈልግም፣ አልችልም መቆርቆርሽ እና ከመፍረድሽ በፊት ምክንያቱ እንደሆነ ምን እንደሆነ ተጠይቀኝም። አለቻት። አንቺም እኮ ህይወትን ለመጥላት በቂ ምክንያት የለሽም አለቻት። ወንድሜ ዳዊትን በፍቅር መመኙታ እንድጠላት አደረገኝ አለች። የዳዊት መብት ነው አያገባሽም አንቺ አለቻት። ውዴ ግን እኮ አንቺም እኮ ዳዊትን ከህይወት ለማራቅ ብለሽ ጓደኛሽን ስታጣብሽ አልነበረም? አለቻት። ግን እኔ እኮ ልገላት አላሰብኩም አለቻት። በየጊዜው ለምን ስራ ተሆናብኝ? አንቺ እኮ ለይቶልሻል አለቻት። ሩት ሳሩን፣ አንቺን በህይወት ጉዳይ ንጹህ አደለሽም አለቻት። መንገዱ ግን ይለያያል አለቻት። የመንገዱ የምንደርስበት ግን አንድ ነው። ህይወትና ዳዊት አንድ ላይ እንዳይሆኑ ነው የምንፈልገው ሁለታችንንም አለቻት። እኔ እኮ አሳማኝ ምክንያት አለኝ አለቻት። ምንድነው ምክንያትሽ? ወደ ራስሽ ተመለሽ ያልኩሽ ሁሉን ነገር ልታፈነጅን ስለ ሳሩን አውቃ እየተፈታተንሽ ነው። ተረጋጊ ብላ ራሷን አረጋጋሽ። ሩቲ ጠብቅሽ በይ እንጂ ብላት ምንም አይነት ምክንያት የለሽም ብላት ጥላት ሄደች ማለት ነው። ከዛ ስልኳን ላጥ አደረገቻት እና ስልኩን አየችው እና መሴጁ እንደለለስ ስታየ መለሰችላት ማለት ነው። ለሌላ ጊዜ እንዴት ሰዎች ሲያዩሽ መረጃ ቪዲዮ መቅረጽ እንዳለብሽ ተማሪሽ አለቻት እና እንደነቃችባት አቃ ሄደች። ወይኔ ሰራችኝ ሌ ብላ ሩቲ በጣም ተበሳጨች። ሳሚ ደግሞ ውጭ ሄዶ አንተ ደደብ የት ነበር? አንድ ሰዓት ሙሉ እኮ አንተን እየጠበቅኩ ነው። ጅል ሰዎቹ አደገኛ ናቸው እኮ ተጠንቀቅ። እያለ መጣው መልእክት ያስተላልፋል ማለት ነው። ሁሉም ውጭ ለውጭ ነው መልእክታቸው የሚያስተላልፉት። ለምን ቤት ውስጥ አንድ ላይ ተቀምጠው አንድ አይነት ባህሪ የላቸውም፣ አይተማመኑም። እንግዲህ ህይወትዬ አልጋ እያነጣጠፈች እያዘጋጀ እያለ ነበረ። ሳሩን ገብታ አልጋውን በደንብ አጥፊው ስራሽ እኮ ነው። አንቺ ምን አሁን ያን ጥፈሽ ሞተሽ ነው ብላ ውሻ ክፍላችን ምን ታረጊ፣ ያለሽ አለቻት። እያስተካከልኩ እኮ ነው ማለት ህይወትዬ። ማን አዘዘሽ፣ እኔ አንጥፊልኝ አልኩሽ እንዴ አለቻት። ስራ አይደል እንዴ አለቻት። ሁልጊዜ የማነጥፈው እኔ አይደለሁም እንዴ አለቻት። እሺ በዚህ በቆሸሸ እጅሽ እንዴት አንሶላችን ትነኪ፣ ያለሽ አለቻት። እሺ ብላ ልትወጣ ስትል ደግሞ ተመልሳ ደግሞ ኔኔኔኔ አለችና አንሶላውን ያነጠፈችውን፣ ደሞዝ እኮ እምከፍልሽ በነፃ አይደለም አስተካክሌ ብላ ምን ሽርሽር አደረገችባት። አንሶላውንም ትራሱንም፣ እሺ ትግስቱን ስጠይ ብላ አነጠፈች። አንጥፋ ደግሞ አሁንም ድጋሚ ደግሞ ብትንትን አርጋ ደግሞ አፈራረሰችባት ማለት ነው፣ አንሶላውንም፣ ትራሱንም፣ ሁሉንም። ከዛ በኋላ ግን ምርር አላትና፣ ህይወትዬ በጣም ተማራ አልቅሳ ጨሆች ማለት ነው። በቃሉ ምርር አላት። ከዛ በኋላ እንግዲህ ዳዊትና እሷ ደግሞ አብረው ሳሎን ላይ ቁጭ ብለው ነበር። እና እቴ ምን ሆነሽ ነው ከፍቶሻል፣ አልመሰለኝ ምናምን አለ። ከዛ ሳሚ መጣ እና ምን ሆነሽ ነው? እዚ ጋር ቆዝ መሻልሳ አላተ ምንም አልሆንኩም። ምን ሆንክ አንተ አለች። ለነገሩ አንቺ ምን ጥሩ መልስ አለ ብለሽ ነው? ከመጣ አይቀር ለምንድ ነው እዚ የቆዘምሽው አላት። ያው ፎንቃ ያዘሽ እንዲህ አላት። እንዴ ዛሬ እዚህ ቤት ያላችሁ ሰዎች ሁላችሁም፣ ሌላም ሰው ይህን ብሎሽ አ ዳዊት እኮ ብሎኛል። ፊትሽ እኮ መሬት እስከሚነካ ድረሽ አዝነሽ ምን እነስብ እንችላለን እኔ ደግሞ የፍቅር ሰው ነኝ ባክሽ። እና ረዳሻል። አንተ አታፍርም ራስን የፍቅር ሰው ነኝ ስትል አታፍርም አለችው። እኔ እኔ ጥፋተኛ ከአንቺ ጋር ማውራት አልነበረብኝ። እኔ ውስጥ መልካም ቆዘማ ይሆንልሽ፣ ብሎ አጅሬ ሳሚ ደግሞ ወደ ውስጥ በሩን ከፍቶ ይገባል። ሩቲም ውጭ ላይ ነበረችና ህይወት መጣችና ሩቲ ምን ሆነሽ ነው እዚህ ጋር ብቻሽን ቁጭ አልሽው? አለቻት። አይ ምንም አልሆንኩም። ሩቲ ምን ሆነሽ ነው ከቀን ጀምሮ እኮ ልክ አይደለሽም፣ አለቻት ሄውዬ። እኔ ይቅርታ አድርግልኝ። ለምኑ ነው ይቅርታ ማደርግልሽ? አለች ህይወት። ምንም አላጠፋሽም እኮ አለቻት። አይ ብዙ አጥፍቻለሁ ህይወትዬ ይቅርታ ብቻ ነው ልልሽ የምችለው። አስገዳጅ ነገር ገጥሞ ነው። ገባኝ አለ ህይወት። ልጄን ልታገኝልኝ አልቻልሽም? አለቻት አይዞሽ፣ ይህ ኮ አንቺ ጥፋት አይደለም አንቺ የቻልሽውን እኮ አድርገሽልኛል። አለች። ለሁሉም ነገር ይቅርታ አለች ሩቴ። አንቺ ስለሆንች እንጂ ማለን የሚጨነቅልኝ ያለው። አመሰግናለሁ፣ የኔን ልጅ መፈለጋ ስላሰብሽልኝ። ባ እንደሱ ስትዬ በጥፋተኝነት ስሜት ይሰማኛል ባክሽ ህይወትዬ፣ አለቻትና አላርጋት ደግሞ ሩት ህይወትን ጥላት ገባል። እነዚህ ቤት ሰዎች ዛሬ ምንድን ናቸው? ሁሉም ሰው ትክክል ያለ አይመስለኝም። በእኔ ቦታ ብትሆኑ ሁላችሁም ታብዱ ነበር አለ ህይወት። የእኔ ሀሳቢ እኔ አንድ ጊዜ እድሌ ነው አንቺ ደግሞ ምን በወጣሽ ነው ለእኔ ብለሽ ችግር ውስጥ የምትገቢው እና የምትጨነቂው ሩትዬ? አለችና የሮትን ጭንቀትና እንትን አየችላት ከዛ ዳዊት ደግሞ ምነግርሽ ነገር አለ አለኝ። ምንድን ነው አለት። ዛሬ አንድ ሰው ላገኝ ሂጄ ነበር ስላንቺ ወላጆች የሚያውቅ አላት። ግን ደግሞ የነገረኝ አባት ስም ፈጽሞ አይመጣጥ፣ ግን ከኛ ቤተሰብ ታሪክ ጋር ይመሳሰላል። ምንም እየገባኝ አይደለም። እስኪ ግልጽ አድርገው አለችው ዳዊትን። እንግዲህ ወይዘሮ ሳሩ እናት በተሳሳተ መረጃ አስደውላ እያስነገረችው ማለት ነው እሱም ገንዘብ ፈልጎ ነው ብዬ፣ ገንዘብ አለኝ። ታዲያ ለምን ምን እንደተፈጠረ አሰጠኝም። ሰውየውን አገኘሁት። ከዛ ስለ ቤተሰቦች እሻቃለሁ አለኝ፣ ግን ገንዘብ እፈልጋለሁ አለኝ። ገንዘቡም እሺ ብዬ ተስማምቼ ሰጠሁት። ግን የነገረኝን ሰው ታሪኩን ሲደርሰኝ በፍጹም ከኛ ጋር ታሪክ ጋር የተመሳሰለ ነው፣ ከኛ ቤተሰብ ታሪክ ነው ታሪኩ። በዛ ላይ ደግሞ ያንቺን ያባት ስም ስጠይቀው አ አማረ ይባላል። አማረ ደግሞ የኔ ወላጅ አባት ነው። ፈጽሞ የማይሆን ነገር። እኛ እህት ጠፍቶን ስለሰማ ምናልባት ታሪኩን ከአንቺ ጋር ሊያመሳስለው ነው መሰል። እውነት እኔ እናንተና እኔ እናንተ እህትና ወንድም አሌና አሳቀኝ። እኔም እህቴን አግኝቻታለሁ በልቻው ብዬ ሸኘሁት። ግግም ብሎ ግን ተከራከረኝ እኔ የሌባ አይነ ደረቅ ብዬ ጥዬው መጣሁል ይህን የቤተሰብ ጉዳይ አልፈልገውም ፈልጎኝ ይመጣል። ምንድ ነው እኔ የምፈልገው? ልጄን ነው አለ። ባለፈውም የተሳሳተ መረጃ ነው ማለት ነው የሰጡሽ። ሂውዬ አይዞሽ፣ ከኛ ታሪክ ሰብ ጋር ለመመሳሰል የሚሰሰው ሌላ ታሪክ ስወጣ ሌላ ታሪክ ይመጣል። ሂውዬ አይዞሽ፣ አትጨነቂ። እንደምንም ብለን ቤተሰቦች ፈልገን እናገናኝሻለን። ከእነሱ በላይ የልጄ ነገር ነው የሚያሳስበኝ። ልጄን ብቻ እንድትገኝልኝ ጸልይልኝ አለችው። እሺ ተስፋ ትቁረጪ። ስራ ታዝዣለሁ። ከሳሩን ጋር ፀብ አልፈልግም። ባክል ስራ አሁንም አልተወችሽም አይደለ? አለ ዳዊት። አሁንም ሳትሰድበኝ ከዋለች በጣም ትደበርብኝ ትደበራለች፣ ግን በቅርብ አስተካክለዋለሁ አለ ዳዊት። እሺ አለችና ህይወት ወደ ስራዋ ተነስታ ሄዳለች። ዳዊትም በጣም አዘነ። ሳሩ ምን ይሻላታል? እንዲያው እስከ መቼ ነው ከህይወት ጋር እንደዚህ የምትቀጥለው? እያለ ማሰብ ጀመረ። ከዛ ሳሚ ሶፋ ላይ ተኝቶ ስታገኘው፣ ወይዘሮ ሳሩን ደግሞ ንቀት መሆን ነው እንዴ አለች። ምንድን ነው ሱቁን ተወው እና ሌላ ስራ ፈልግ አላልኩም? ለምንድነው ሰዎቹ ሲመጡልህ እምቢ ብለህ የከለከልካቸው? አለ አንቺ። ደክሞኛላ። ትጮህብ ለሊቱን ትጋድመህ ነው የምታድረው። ምን ትሰራል? የቀን ምኝታ ምን ያደርግላል? አንዳንዶቹ እኮ ባልና ሚስት መሆናችን ሲረሱት እኮ ቀንስተኛ ሌሊት እንደሚደክመኝ የወቁት ብዬ እኮ ነው አላት። ሱቁን ተወው፣ ሌላ ስራ ፈልግ፣ እኔን አታበሳጭ። ለሩት ትፈልገዋለ ሱቁን ስትል ሩት ደግሞ መጥቶ እኔ ሱቁን አልፈልግም አለቻት። አንቺ ደግሞ ስሜት አይቶኛች፣ ቀስ ብለሽ ሰቢ አለቻት። እን አልፈልግም ካለችሽ ግዴታ ነው እንዴ? አለ ሳሚ። አንተ ሳሚ ዝም በል፣ እውነቱ ነው ሳሚ። እኔ ባንቺ ገንዘብ ባንቺ ገንዘብ በፍጹም ሱቅ አልፈልግም፣ በራሴ ባመጣሁት ገንዘብ ነው የምፈልገው ብላ። ፓ አንቺ ኮ ጎበዝ ነሽ፣ አንቺ ኮ እንደንቺ የሚያስብ የለም አለ። እንደፈለግሽ ግን የበፊቱን ጸባዎሽን አታምጫ አንቺ ከእሱ ጋራ እኔ ተሰነባብቻለሁ። አይ እኔም ጋር አይደርስብኝም እኔም አልደርስበትም። አለች አይ እኔ ግን ሰሞኑን ሩቲ ትክክል አይደለሽም፣ ምን ሆነሽ ነው አለች። ከዛ በኋላ እንግዲህ ግቢ አሏትና ሩታም ጣል አድርጋቸው ጥላቸው ገባችና፣ ከዛ አንተ ግን የምልህን አትመሰማኝም አይደለም አለችው። ይህን ርዕስ እኮ ዘጋ ነው። በጣም አመሰግና ሳሚ። ሌላም ነገር ቢሆን እንደማትታዘዘኝ ገብቶኛል ብላ ሳሩን ተናዳ ጣል አድርጋው ሄደች። ምን? እንዴት ነው ዶይቺ? በነፃ ስራ ከመቼ ጀምሮ ነው? ደሞ እንዴት በገንዘብ ሰው የሚገዛው? እኔስ ጤነኛ አይደለውም። ምናልባት እንቅልፍ ጦት ነው መሰለኝ። ስተኛ ይለቀኛል ቆልተኛ አለና፣ አጅሬ ሳሚ ጥቅልል ብሎ ደግሞ አሁንም ተኛ። ትተኛለህ ትለዋለህ፣ እሱም ጥቅልል ብሎ ተኛ ማለት ነው። ከዛ በኋላ እንግዲህ ውጭ ላይ እንግዲህ ልብስ እያጠበች ነበረ፣ ህይዊ ልብስ እያጠበች ነበረ። እንዲሁም ደግሞ እቺ ማነች ሳሩን ቁጭ ብላ ነበር። እና ሳሩን ቁጭ ብላ ቲቪ እያየች እንግዲህ ወንድሟ መጣና ወረቀት ወረወረላት ምንድን ባለፈው እኔ ነፃ ነኝ፣ የስራ ባልደረቦቼ ናቸው እንዲህ ያደረጉች ሲትያል ነበር አላት። እና አሁን ምን ተፈጠረ እያየሽ ምን ትጠይቅኛለሽ? ለአቃቤ ሕግ እኮ ጉቦ ሰተሽ ነው የተፈታሽ። ወይ ከመጀመሪያው ልነግር ይገባ ነበር አለ። መቸማት ሳሩን እኮ መንቸም ግንባሬን እንደ ምን ያድርገው ምትናት። ፖሊሶቹ እኮ በዚህ ኬዝ አይደለም የሚያዙኝ። ስለስራ ባልደረቦች የተናገሩት ሶሻል ሚዲያ የሚናፈሰው ልክ ነው እና በሌላ ምክንያት ምንድን ነው የተያሸው አላት ዳዊት ከዚህ በፊት በነበረው ባጎታችን ኬዝ አለችው ከዚህ ሁሉ አመት በኋላ ያጎታችን ኬዝ አላት ግን ለማየ እንዳትነግራት ብላ ሸወደችው አይ ትናደዳለች እኔ አልገባኝም አላት ይህ ሁሉ ችግር እንዴት ይህን ያህል ኬዝ እኮ ተዘግቷል ፋይሉ አዲስ አቃቢ ሕግ ኬዙን አንስቶት ነው። ማስረዳ ስትቺ ለምድ ነው ግቦ ያስከፈል አለ ዳዊት። አታብዛው፣ እኔ ከእስር ቤት መስብሼ መቅረት አለብኝ ማለት ነው። አይገባም እንዴ አለችው። እኔ ይሄ ነገር ልክ አይደለም፣ አልተዋጠልኝም። እኔ ራሴ ሄጄ አጣራለሁ አለች። እባክህን አዘጋቸዋለሁ ከዚህ በኋላ እንደ አዲስ እንዳትከፍትብኝ ይሄ ደግሞ ትእዛዝ ነው ነግሬሃለሁ አለችው እህቴ ልክ አይደለሽም ወንጀሉ እንዳልተፈጸመ እንዳልፈጸምሽ ማስረዳት ሲገባሽ እንዴት ነው እንደዚህ የምታደርጊው መሰሪው ስራ ሁሉ እኔ አያምረኝም ብሎ ጮኸባት ሴት ልብስ እያጠበች ዛሬ ከኪሴ ውስጥ ወረቀት አላገኘሽም? እያለ ሳሚ ይሄድባታል። የምን ወረቀት አለና ኪሱን ሲፈትሸው ውይ፣ የኔ ነገር፣ ለካ ከለበስኩት ኪስ ሱሪ ውስጥ ነው። እንዲ እንኪ አላት። ምንድን ነው ብላ ወረቀቱን አንብቢና ተረጂ አላት። እ ብላ ወረቀቱን ከፍታ ስታይ ፍቅር ደብዳቤ ሆንባታል። አንተ ብላ ቅድድድድ ያደረገችና ፊቱ ላይ ወረወረችለት ማለት ነው። አረ ድሮ እኮ እንደዚህ በወረቀት ነበረ ስገልጽልሽ እና ስትገልጽልኝ ነበረ። አንተ ዛሬ በጤነኛ ነህ? ትቀልዳለህ በዚህ እድሜህም አለችው። እሺ ውጣልኝ፣ ወደ ውስጥ እግባልኝ፣ እኔ ስራ የለስራበት ስትል እንግዲህ በፊት እኮሰ ጊዜ እዚህ ቤት ሳትመጪ ፍቅሬን በወረቀት ነበር የምገልጽልሽ። ባለትዳር እኮ እንደነበር ካላቅም ነበረ አሁን ግን ባለተዳር መሆንን አውቄያለሁ ስትለው፣ አጅሪ ሳሩን በመስኮት ሆና ታያዋለች ማለት ነው። በመካከላችን ደግሞ ልጅ አለች። አንተ ያንተ ልጅ አይደለችም። አባቷ መሆን ከፈለክ ሂድ አምጣያችን ልጅ፣ ከፊቴ ጥፋልኝ። አይካልክ ይሄ ውሃ በፊት ላይ ነው የምደፋብህ አለችው ይሄ እንኳ ድፍረት የለሽም ስትል ውሃውን አንስታ በላይቱ ላይ ስትለቅበት እሱም ደግሞ ውሃውን አንስቶ ሲያሯሯጣት አጅሪት በመስኮት ሆና ጉዷን ስምታረገች። እንግዲህ የማይቻል ዳው ትልቅ ዳ ያመጣባት። ከዛ ዳዊት የሚየሮጠ ሲመጣ በውሃ ይራጫሉ። ምንድን ነው ብሎ መካከላቸው ገብቶ ህይወትን ይዞ አገላገለና ሁላቸውም እኔ እናንቺ ጎባንቺ እና እኔ መካከል አንድ የጋራ የምታደርገን ልጅ አለች፣ የሚለውን እንግዲህ ሳሩን በጆሮዋ በመስኮት ሁና ሰምታ ራሷን መቆጣጠር አቅቷት፣ እንግዲህ አይሆንም፣ መሆንም የለበትም፣ አይሆንም እያለች እንግዲህ እየተማጎተች ራሷን መቆጣጠር አቅቷት ወርቅ አለች ማለት ነው። እንግዲህ ህይወት እገልሻለሁ፣ ጭራሽ ከቤቴ ውስጥ ቁጭ ላችሁ ባሌ ቤቴ ላይ ልጅ ወልደሽልኛል ማለት ነው እያለች። በዚህ ተጠናቋል። ቀጣይ እንዴት ይሆናል? አብረን የምንከታተል ይሆናል። ስትከታተሉኝ ስለነበር ከልብ አመሰግናለሁ። መልካም እገሩልኝ